አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምድሊላሂ ረብልዓለሚን ባረካላሁ ፊኩም። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ። ኢንሻአላህ ዛሬ አንድ ነገር ልነግራችሁ ነው። ምንድን ነው እሱ? አንዳንድ ሰዎች ማለት ነው እናንተ ስትሰሩት ደስ የማይላቸው? እነሱ ሲሰሩት መታየት ብቻ የሚፈልጉ ሰዎች አሉና። በዚህ ሰሞን ያው ሻይ ብራሂም መስጅድ ወይም ሻይ ብራሂም ሲራጅ መስጅድ አልፈትህ ነው በነገራችን ላይ የሚሉት እዚህ ማለት ነው እና አንዳንድ ሰው ሻይ ብራሂም መስጅድ ነው፣ አንዳንድ ሰው ደግሞ እንደዚህ ነው ይላል። በነገራችን ላይ ምን የሚባል ምን ችግር የለውም፣ የሚያስጠላ ነገር የለም። ብዙ ሰው ይላልና እዛ የሆነ አርባ ፍሬ ቁርአን ወይም አንዱ ጁዝ ሰላሳ ጁዝ ነው። ሰላሳ ጁዝ ነው፣ ያው ሙሉ ቁርአን ነው እና አርባ ፍሬ ነበር የታዘዝኩኝና ያንን ቁርአን ስታዘዝ ያው ብዙ ጊዜ በቁጥር በነገራችን ላይ ሌባ ላመሉ ዳቦ ይልሳል ይባላል። ሌባ ሰው የሆነ ነገር ብታዘዙትም በታማኝነት ሥርዓት በተላበሰ በጥሩ መንገድ አይታዘዝም። ይሄ በቃ የሰው ልጅ ባህሪው ነው። አንደኛ ደግሞ ነጋዴ ሆኖ አጭበርባሪ። ምናልባት እኔ የሆነ ስራ ስሰራ የጉልበቴን ላደርግ እችላለሁ ወይም የሚሸጡ እቃዎች ካሉ በገበያ ዋጋ፣ ወይም ደግሞ ምናልባት እኔ ቀንሸ ሂሳብ አድርጌ እንጂ ወይም ደግሞ ዝም ብዬ በነፃ አይደለም ማወርደው። ማወጣው የሚሄድበት ማወራበት የስልክ የቴሌፎን ብዙ ነገር አለ። ገብቷቸኋል። ሲመጣ ራሱ አንዳንድ ሰዎች እንደዚህ አሁን ቁርአን አንዳንድ ዲና ወይ እየተገናኙ ከሆነ እነዛ ሰዎች እኛም አጀር እንድናገኝ እናድረስ ይሉኛል። ለምሳሌ አሁን ቁርአኑን ሳደርሰው የሆነ ልጅ ሳማክረው እኔ ማንንም ሰው እንዳትፈልጊ እኔ ወስደዋለሁ አለኝ። ወሰደው እንጂ እሱ ባይወስደው ነሮ በባጃጅ ነበር መወስደው። ሀሳቤ ገብቷቸዋላ? የባጃጅ ከፍላለሁ እንግዲህ የዛ የዛ ሄሳብ ሰርቼ ነው የተገዛሁት፣ ግን እንግዲህ የዛን እኔ ካጅር መካፈል አለብኝ አለ ልጁ። ወሰደው ጀዛውን አላ ይክፈለው። ምንም ነገር ይሄ ከሰዎች ጋር እንትን የሚለው የለም። አንዳንዴ አላህ ሲወዳችሁ የሆነ ነገር ይሰጣችኋል። ይሄ ታወቀ ነው፣ በቃ አትልፉ። እና በዛ ቪዲዮ ስሰራ በቲክቶክም ለቅቄው ነበር እንዲሁም ደግሞ በዩትዩብ ተለቋል። ያው ግን ሙሉ ቪዲዮ ዩትዩብ ላይ ነው እና በዛው ልክ ደግሞ ያንን ቪዲዮ ስሰራ የሆነ ስራ ላይ እኔ ከቆምኩኝ ተናግሬያለሁ። ብዙ ጊዜ ቪዲዮ መስራት አንዳንዴ ነው እንጂ ልክ እቃውን ካስረከብኩ በኋላ ነው እንዴት ቪዲዮ መስራት እንዳለብኝ ራሱ ትዝ የሚለኝ ወይ ደግሞ የሆነን ሰው ስታዝዙት ያሰውዬ መርሃባ ብሎ መጥቶ፣ ቆይ ቪዲዮ ልስራ ምናምን አትሉም ለእናንተ እሱ ካሜራማን አይደለም፣ ባረከላው ፊኩም። እና እንደዛ ሁሉ ያው በሰዓቱ ያን ነገር ሳደርግ ወስጃ አስረከብ ያው ልጆችን ሳናግራት ወይም ደግሞ ቁጥሩን ቆጥሬ ቪዲዮ ሰራለው ስል ችግር የለም እኛ እናምንሻለን ብለው ስላሉኝ አልቆጠርኩም። ግን ለኡስታዙ ሳስረከብ ቁጥሩን የተረከበ ከፈለጋችሁ ሂዱና እዛው መስጂዱ ኒቃብስት ሴት አስጠርታ የሰጠችህ ቁርአን ስንት ነው ብትሉት፣ ራሱ ሰውየው ይናገራል። ገባችሁ? ካላመናችሁ ኢንሻአላህ። እና ለምን እንደዚህ እንዳልኩ ልንገራችሁ። እኛ እንዴት ብለን እናምንሻለን? እንደውም ጭምብልሽ ነው እንድናምንሽ ጭምብልሽ ነው አውልቂ ይላል። የምሬ ነው ብላችሁ ቁርአን እንድገዛ ለምን ገዛች የሚለው ሰዎች ምን ያህል አምሯቸው እንደ ምን ያህል አምሯቸው እንደተነካና እንደተናደድ ነው የሚያሳየውና የሰው ምንድን ያረ ጭንብልሽን አውልቂ እንድናምንሽ እና ጭንብል ምን እንደሆነ እኔ አልገባኝም ነበር በኋላ ነው ሳስበው አሁን አሳቀኝ። የምር መጀመሪያ ብዙም አልገባኝም ነበር እና እንድናምንሽ ጭንብልሽን አውልቂ፣ ለካስ ያለው ምንድን ነው፣ ይሄንን ይሄን ድንኳንሽን አውልቂ እያለ ነው አባቴ። ለውልቅልህ እንዴ አንተ ወላቃ። አንዳንድ የምር ያስቃል። በሰዓት ወላሂ አልሳቅም፣ አሁን ግን አሳቀኝ ነው። እንድናምንሽ ጭምብልሽን አውልቂ ነው ያለ። እኔ ጭምብል ምን እንደሆነ አላውቅም። ለካስ ጭምብል ያቻትች አይኔ ብቻ ል የምትታይ አሳቀኝ። ምሬ ነው። በነገራችን ላይ የምር አትቅኑ። አንዳንድ ጭንቅላታቸው ቀፍ የሆነ ሰዎች አሉ። ና አትቅኑ። ወላይ ምሬ ነው የምላችሁ? አላህ ለፈለገው የሆነ ነገር ይሰጣል። በተለይ ሃይማኖትን በተያያዘ እንሻ አላህ ሃይማኖትን በተያያዘ ነገር የምሬን ነው የምላችሁ። ቅናት ቢፈቀድም ግን ጥላቻን የተላበሰ ሲሆን በጣም ያስጠላል። እና እኔ መጀመሪያ አልገባኝም ነበረ። በመጨረሻ ግን ያው እንደነገርኩ እነሱ አምነው ነው የሰጡኝ። ካላመንክ እንግዲህ ይሄንን ያልከኝ ሰው ደውለህ ቢሆን ቁጥር ከፈለግክ እሰጥሃለሁ። የፈለግከውን ጥያቄ ጠይቅ። እንግዲህ ጭምብሌን ከማሳየ ወይም ጭምብሌን ከማወልቅ ማለት ነው ሄድና ይህንን እንደዚህ አይነት ልጅ ምናምን ብለህ ብትይ ይህንን ቪዲዮ አሳይተህ ብጠይቃቸው አዎ ይህንን አምጥታለች ይለሃል ለምን እኔ በዋሽ እነሱ አይዋሹም እና እንደዛ ብለህ ጠይቅ ነው የምልህ አባቴ ና በዚህ አጋጣሚ አንድ ነገር ልንገርህ ቆንጅዬ እህት ካለች ደስ የምትል እህት ሴት እህት ካለች እህትህ ናት ብዙ ነገርህ ናት። ነገ ተነገ ወዲያ ደግሞ ካላገባህ ሚስትህ ናት፣ እናትህ ናት። ገብተሃል? ሴት እህትህ ካለችህ ኒቃብ እንድትለብስ ገፋፋት። እሺ፣ እኔም ደህና ዋል አድርግልህና፣ ውበት እንዲህ ነው ጭምብል እንደምንዲል ወይም ደግሞ ጭምብል እንድትል ያስባልህ ማለት ነው። በጣም ተናደሃል፣ በነገራችን ላይ ማለት ነውና ምንላችሁ ፈልጌ ነው፣ ተረጋጉ ነው የምለው። እኔ ጭምብሌን ብሌን አልከፍታትም። ድንኳኔን ማለት ነው። ደስ ይለኛል። በጣም የምር አያምርብኝም። ቆንጆ እኮ ነው። የታቃላችኋል። አልሐምዱሊላህ። አላህ የሐሰን ህልቂ ከመሐሰን ተኹሉቂ አላህ እንዲህ መልኬ እንዳሰማመርክ አህላቄን ማሳምርልኝ ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። የእሳቸው የሳቸው ትምህርት ነው። ዛሬ ላይ እኔ ማነበው እና እንደዛ ብለህ በል። እሺ ወንድሁን ወንድነትህን ሴቶችን አትልከፍ እና ጭምብልሽን አውልቂው ያልከው ደግሞ ጭንብሉ አይወልቅም። መጀመሪያ የተደረገ ስለሆነ ማለት ነው። እና ውዶችዬ ቪዲዮ ላይክ ሸር አድርጎ፣ በነገራችን ላይ እኔ እንደዚህ አይነት ሰዎች የምር እንትና የሚሆን ደስ ነው የሚሉኝ፣ ያስቁኛል። አለማወቃቸው ነው። አላዋቂዎች እንዲህ ናቸው። ሁሉ ጊዜ ሰው መተቸት፣ ሰው መሳደብ፣ የሆነ እንግዲህ አቃጥታ ማስኪ ኒቃብ ብለህ ወይም ደግሞ የሴቶች መሸፈኛ ሸሪያው ያዘዘው በልና፣ እስኪ አውራ አትችልበትም። እና እንደዚህ አይነት ሰዎች ባካችሁ፣ የምሬን ምላችሁ፣ ለራሳችሁ ራሱ እወቁ። ዲነል እስላም አዝዞን እንጂ ዝም ብለን አይደለም። እኛ የተሸፎን ልንሰርቅ አይደለም። ወይም ደግሞ እንደውም ሌላ ሃይማኖት እምነቶች ብዙ ጊዜ ጠይቁናል። አልሐምድላ ዛሬ ላይ ለምንድን ነው የምትሸፈኑ? እናንተ ትሸፈናላችሁ፣ የማይሸፈኑ አሉ፣ ምንድን ነው ብለው በቀጥታ ይጠይቃሉ። እነዛን እነዛን እራሱ ትክክለኛ መልስ እንድትመልስላቸው ወይም እንድትመልሱላቸው መሆን ነው እንጂ እንደዚህ አይነት ንግግር ኢስላማዊ አደብ አይደለም። እና የምርት እንዴት ብለን እንምከራችሁ ይሄ ጭንብል አይባልም። የሚባለው ምንድን ነው ኒቃብ ነው የሴት የምትሸፈንበት የምትሰተርበት ነው እና ብዙም አይክፋህላለሁ ባረከላው ፊክ። እንሻላ ውዶችዬ፣ ያያችሁ እንዲህ አይነት ሰው አሁን ይዟችሁ ገደል ይገባል። የምሬ ነው ምላችሁ። አሁን ንቀቱ ራሱ ንግግሩ እኔ ትዝ አላለኝም። በነገራችን ላይ አንዳንድ ኮሜንትን አያለሁ እና በተደጋጋሚ በተለይ ደግሞ ነርሶች በውስጥ መስመር ነው ቁጥር የምስላላችሁ። በውስጥ መስመር መጣችሁ ተንኮሽ ታረጋላችሁ። የሚፈራ ማንንም የለ። እኛ ለአላህ ብለን የለበስ ነው። ኢንሻአላህ ለአላህ ባይሉ የለበሱትም ሰዎች እነሱ የራሳቸው በቃ የራሳቸው ምክንያት አላቸው የለበሱበት። ለምን እንዴት ወዴት አንልም። በቃ ለበሰች ሀያ አድርጋ ለብሳለች። አላህ ያግዛት አላህ ይርዳት። ከፈለክ እንደሷ መሆን ነው አለበለዛ ዞር ይሻላል። እና ውዶችዬ ኢንሻላ ሸር ላይክ አድርጉልኝ እንደዚህ አይነት ሰዎች አሉ። ንግግራቸው የሆነ በጣም ቆሻሻ የሆነ ማለት ነው እና እናንተን መንካት እናንተን መስደብ እናንተን ማንቋሸሽ ሲፈልጉ የሚናገሩት ንግግር አለ እና እንድናምነሽ እንግዲህ ጭንብልሽን ግለጭው ጣይው ማለት፣ ይሄንን መሸፈን ምን ያክል ትልቅ ዋጋ እንዳለው ስላወቀ ነው ስለገባው ነው። ባረክላው ፊጉ ምሻላ ሰዎች አላህ ይጠብቃችሁ። በተለይ ኒቃብ የለበሳችሁ ሰዎች ብዙ ፈተና አለ። ወደፊትም እናወራለን፣ ስነ ሊቃ በደንብ አድርገን በደንብ አድርገን። ለምን ብዙ መልበስ የሚፈልጉቶች አሉ፣ ወኔ የሚፈልጉ አሉ። ኢንሻአላህ እንግዲህ መልበስ ሀሳብ ያላችሁ ልበሱ። ኢንሻአላህ ሰላም አለይኩም።